የኢትዮጵያ ወጣት ቡድን ለአፍሪካ መድረክ ለመብቃት ወሳኝ ጨዋታውን ዛሬ ያደርጋል። ለሁለት ሳምንታት ያክል በኢትዮጵያ አስተናጋጅነት ሲካሄድ የቆየው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታ ዛሬ በሚደረጉት ሁለት ጨዋታዎች ፍጻሜውን ያገኛል። የኢትዮጵያ ወጣት ቡድን ከ22 ዓመታት በኋላ ዳግም ወደ አፍሪካ መድረክ ለመመለስ ዛሬ ወሳኝ ጨዋታውን ቀን 6 ሰዓት በአበበ ቢቂላ ስታዲየም ከኬንያ ጋር ይከውናል። ወጣት ቡድኑ ባሳለፍነው እሁድ በግማሽ ፍጻሜው ከዩጋንዳ ጋር ጨዋታውን አድርጎ የጨዋታ የበላይነት ተወስዶ በሲሸነፍ ዛሬ ያለውን የመጨረሻ እድል ለመጠቀም ብርቱ ፉክክር ያደርጋል ተብሎም ይጠበቃል። ኬንያና ኢትዮጵያ በአንድ መደብ ተደልድለው የነበረ ሲሆን በምድቡ ያደረጉትን ጨዋታ ኢትዮጵያ አንድ ለምንም ማሸነፏ የሚታወስ ሲሆን ምድቡን በበላይነት በማጠናቀቅም ወሳኙ ምዕራፍ ላይ ደርሰዋል። ወጣት ቡድኑ ከውድድሩ ካለፉት ጨዋታዎች በተለየ መልኩ ፍጹም ብልጫ ተወስዶበት በዩጋንዳ ተሸንፎ ለፍጻሜ ሳያልፈ ሲቀር በዛሬው ጨዋታ የ22 ዓመታት ታሪክን ለመቀየር ብርቱ ተጋድሎ ያደርጋል ተብሎ ይጠበቃል። የምስራቅ አፍሪካ ዞንን በመወከል ሶስት ሀገራት በሞርኮ አስተናጋጅነት ለሚካሄደው የአፍሪካ ዋንጫ ተሳታፊ መሆን ሲችሉ ታንዛኒያና ዩጋንዳ ቀድሞ የመድረኩን ትኬት መቁረጣቸው ሲረጋግጡ በኢትዮጵያና በኬንያ መካከል የሚደረገው ጨዋታ ሶስተኛውን የዞኑን ተወካይ የሚያሳውቅም ይሆናል። ከኢትዮጵያና ከኬንያ በመቀጠል የወቅቱን የምስራቅ አፍሪካ የእግር ኳስ አያለን ዩጋንዳንና ታንዛኒያን ቀን 9 ሰዓት ከ30 ላይ በዚሁ ስታዲየም ለዋንጫ የሚያፋልም ይሆናል። በአስር ሀገራት መካከል በኢትዮጵያ አስተናጋጅነት በአዲስ አበባና በድሬዳዋ ስታዲየም ሲካሄድ የቆየው የምስራቅ አፍሪካ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታ ዛሬ ፈጻሚውን ያገኛል።